ምንድን ነው ከእግዚአብሔር ጋር መስራት? ክርስቲያን ማለት ሰው ብቻ ማለት አይደለም። ልጆቻችሁ ወደ ቤተ ክርስቲያን መጥተው መማር አለባቸው። ስራን ስርዓት ማሳየት ብቻ አይደለም፣ መዘመር ብቻ አይደለም። ብዙ ስራ የሰሩ የቤተ ክርስቲያን እንቁ መምህር ናቸው እንዲነገርላቸው ከማይፈልጉ ነገር ግን ተደብቀው የቤተ ክርስቲያን ልጆችን በመጠበቅ ብዙ ስራ በመስራት መንፈስ ቅዱስ የተጠቀመባቸው ወንድም ናቸው። በአፍም በመጽሐፍም በርካታ ጸሐፊያን አሁን በጽሁፉ ዓለም ተከስተዋል። እና ወለዘሂ ድኩም ሃይማኖቱ ጽሩዎ ይላል መጽሐፍ። የደከመውን አበርቶት ይላል። አንዳንዱ ንፉግ ነው፣ እግዚአብሔር ከሰጠው አያቀብልም። አንዳንዱ ደግሞ እግዚአብሔር የሰጠውን ባለመንፈግ ይሰጣል። እና ብዙዎቹን በማበርታት በብዙ መንገድ ለወጣቶች የተረፉ ለሁላችንም አቅጣጫ በማሳየት በኩል ብዙ የሰሩ የምንወዳቸው ቤተ ክርስቲያን የምትሳሳላቸው መምህር ናቸው እግዚአብሔር በአንድም በሌላም ይናገራል ሰው አያስተውልም ተብለዋል። ስለዚህ እግዚአብሔር ደግሞ በመምህራችን በኩል ለኛ ያዘጋጀው ማዕድ አለ ለመምህራችን ተናጋሪ አንደበትንና ምስጢሩን ለኛ ለልጆቹ ደግሞ አስተዋይ አእምሮውን አድሎ በመካከላችን ተገኝቶ ያስተምረን ወደ መምህራችን ወልድ መንፈስ ቅዱስ አሐዱ አምላክ አሜን ክቡር አባታችን ቆሞስ አባ ትናቴዎስ እዚህ ያላችሁ አበው ካህናት ሊቀ መዘምራን ቴዎድሮስ ዮሴፍ ወንድማችን ዘማሪ ገብረ ዮሐንስ ሌሎቹም መዘምራት መዘምራን አባቶች ወንድሞች እናቶችና እህቶች እንዲሁም ህጻናት እንደምን ዋላችሁ እንደምን አመሻችሁ እንደምን ሰነበታችሁ አሜን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን ለአጭር ደቂቃ አንዲት መልእክት ላይ ብቻ አተኩሬ ከዚያ በኋላ በመዝሙሩ አብረን ዘምረን እግዚአብሔር እናመስግነን እንሄዳለን ርዕሳችን የሚሆነው ከእግዚአብሔር ጋር መስራት የሚል ይሆናል መነሻ የምናደርገው የመጽሐፍ ቅዱስ ጥቅስ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የመጀመሪያዊቱ መልእክት አንደኛ ቆሮንቶስ ምዕራፍ ሶስት ቁጥር ዘጠኝ ላይ ያለውን ኃይለ ቃል ይሆናል። ከቁጥር አምስት ጀምሮ እኔ በንባብ ያሰማችኋለሁ ወይም ደግሞ ከቁጥር አንድ ጀምሮ ባነበው ሀሳቡ የበለጠ ግልጥ ሊሆንልን ይችላል። አንደኛ ቆሮንቶስ ምዕራፍ ሶስት ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ይለናል፤ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልሁም ይላል። አድምጡ ክርስቲያኖች፣ እግዚአብሔር ለሁላችንም ማስተዋሉን ያደለን። በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን? አጵሎስ ምንድን እንግዲህ ነው? ጳውሎስስ ምንድን ነው? መነርሱ እጅ ያመናቸው አገልጋዮች ናቸው፣ ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላሉ። እኔ ተከልሁ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደመወዝ ይቀበላል። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። ከእርሱ ጋር አብረን የምንሰራ ነንና ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ጳውሎስ በዚህ መልእክቱ የቆሮንቶስ ሰዎችን የሚያሳስባቸው አንድ መሰረታዊ ነገር ነው። መግቢያው ላይ እንደሰማችሁት ገና ህጻናት ናችሁ፣ ገና ናችሁ። እንዲያውም ደግሞ ወረድ ብሎ ደግሞ ሰው ብቻ ናችሁ ይላቸዋል። ህጻናት ናችሁ፣ ገና ናችሁ፣ ሰው ብቻ ናችሁ። እነዚህ ኃይለ ቃላት የነሱን የመንፈሳዊ ህይወት ደረጃ የሚያሳይ ነው። በዚያ ዘመን የነበረችው የቆሮንቶስ ቤተክርስቲያን ውስጥ የነበሩ ምእመናን ለቤተ ክርስቲያንም ሲያስቡ ስለ አገልግሎቱም ሲያስቡ ስለ አገልጋዮቹም ሲያስቡ የነበራቸው አስተሳሰብ አስገራሚ ነው። ዛሬ እንደምታውቁት ኒቆዲሞስ ነው። ኒቆዲሞስ ሰው እንደገና ካልተወለድክ የእግዚአብሔር መንግሥት ልትወስድ አትችልም ሲባል እንዴት ሰው ካረጀ፣ ካደገ፣ ከጎለመሰ በኋላ ወደ እናቱ ማኅፀን ገብቶ እንዴት ሊወለድ ይችላል የሚል ጥያቄ አቅርቦ ጌታ ነግሮታል። ሰው ከመንፈስ ካልተወለደ፣ ለዚህ ነው ቅዱስ ጳውሎስ ስጋ ብቻ ናችሁ የሚላቸው። ቢጠመቁም ከዛው ከነበሩበት ከስጋ ሀሳብ ስላልተላቀቁ በአይምሮ በሰልን ብለው ቢያስቡ እንደ ስጋ እንደዚህ ዓለም ጥቅም፣ እንደዚህ ዓለም ውድድር፣ እንደዚህ ዓለም ስጋዊ ሀሳብ ነው የሚያስቡት። ለዚያ ነው ጳውሎስ ይበልጣል፣ አጵሎስ ይበልጣል እያሉ። ሁለቱም የእግዚአብሔር አገልጋዮች ናቸው፣ ሁለቱም ያገለግሎቸዋል አንዱ ጳውሎስን በመውደድ ሌላው አጵሎስን፣ አንደኛው ጳውሎስን በማድነቅ ሌላው አጵሎስን በማድነቅ ይከራከራሉ፣ ያበላልጣሉ። ግን ቅዱስ አትናቴዎስ ሐዋርያዊ እንዳለው ጳውሎስም በእግዚአብሔር መንፈስ የሚሰራ ከሆነ የሚሰራው እግዚአብሔር እንደሰጠው ጸጋ ነው፣ አጵሎስም በእግዚአብሔር መንፈስ ከሰራ የሚሰራው እግዚአብሔር እንደሰጠው ነው እና ቅዱስ አትናቴዎስ ጸጋቸውን አናወዳድር ይላል። የቅዱሳንን ጸጋ ማበላለጥ ራሱ መንፈስ ቅዱስን ማበላለጥ ነው አለማወቅ ነው ይላሉ ክርስቲያኖች አለማወቅ ነው የሚያውቅ ሰው እንደዛ አያደርግም። እግዚአብሔር አይምረውን ለበውን ለሁላችን ያድለን እነሱ ግን በአንዱ መንፈስ ቅዱስ እንመራለን መንፈስ ቅዱስ እንደ የሚገባቸው ለተለያዩ ሰዎች በሰጠው ጸጋ እንጠቀማለን ማለት ሲገባቸው ያን ትተው እንደ ሥጋ ለስሜታቸው እንደሚቀርበው ሀሳብ እያመጡ ይከራከሩ ስለነበረ ነው የገሰጻቸው እና አልተወለዱም ማለት ነው። እንደ አዲስ አልተወለዱም፣ በመንፈስ አልተወለዱም። ከቀደመ ዓለማዊ ጠባያቸው አልተላቀቁምና ለዚያ ነው ገና ሰው ብቻ ናችሁ። ገና ሰው ብቻ ክርስቲያኖች ክርስቲያን ማለት ሰው ብቻ ማለት አይደለም። በነገራችን ላይ ክርስቲያን ክርስቶስ ሰውነታችን በተዋህዶ መለኮት ከፍ ስላደረገው ቅዱስ ጴጥሮስ በመጀመሪያው ጴጥሮስ መልእክቱ እንደተናገረው ምዕራፍ አንድ ቁጥር አራት ላይ እናንተም የመለኮት ባህሪ ተካፋዮች ሆናችኋል አድርጓችኋል ይላል። ክርስትና ሰው ብቻ መሆን አይደለም፣ የመለኮት ባህሪ ተካፋይ መሆን መቻል፣ ሌሎች ሰዎች ከሚያስቡበት መንገድ መውጣት ላቅ ማለት። ልላቅ ብሎ አይደለም፣ በትቢት አይደለም። ሰው ከክርስቶስ ጋር ሲሆን ክርስቶስ የሚሰጠው ጸጋ ነው ሀብት ነው እንጂ እኔ ክርስቲያን ነኝ ይበልጣለሁ ብሎ በመፎከር መብለጥ አይቻልም። እንደዛ አይደለም። ክርስቲያኖች በእውነት ክርስቲያን ከሆን፣ ክርስቲያን መሆን ራሱ ያልቀናል፣ ከፍ ያደርገናል። አእምሯችንን ልዩ ጸጋ ያሳ አእምሯችን ብቻ አይደለም፣ ሕይወታችን ይቀየራል። በእውነቱ እንደዚህ አይነት ሕይወትን አምላካችን እግዚአብሔር ለሁላችን ይስጠን። ለዚያ ነው ገና ናችሁ፣ ሕፃናት ናችሁ ይላል። እኛ አሁንም እኛ ዘመን ክርስቲያኖችም ህፃንነትም አለን የአርባውም ዓመት ሰው የአምሳውም የስልሳውም የሰባውም በሙሉ ህፃናት ነን ሰው ብቻ ምንን እንደ ሰው ነው የምናስበው እንደ ሰው ብቻ ከሰውም ደግሞ ወርደን ወርደን ወደ አካባቢ ወደዚያ በጣም በጣም ዝቅተኛ ደረጃ ላይ ነው ያለ ነው እና ሊያሳስበን እንደ ክርስቲያን ሊያሳስበን የሚገባው አያሳስበንም ሊያስቀናው የሚያስገባ አያስቀናንም ሊያ እንቅልፍ ሊነሳን የሚገባው አይነሳንም የምናስበው እንደ ስጋ ብቻ ነው ብንሰራም ደግሞ ለቤተ ክርስቲያን እንሰራለን ብለን ብንሰራም ደግሞ የምንሰራው እንደ ስጋ ነው። እንዲህ አንድ አይሆን ነው። አሁን ቅዱስ ጳውሎስ ሰው ብቻ ናችሁ፣ ገና ናችሁ፣ በጣም ይገርማል እያለ ይቀጥልና እንግዲህ አጵሎስ ጳውሎስን ማበላለጣቸውን እየገሰጸ እንዲህ ይላል። አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነርሱ እጅ ያመናቸው አገልጋዮች ናቸው። ለእያንዳንዳቸውም ጌታ እንደሰጣቸው ያገለገለ በቃ ስለተሰጣቸው ነው እንጂ ጳውሎስ የራሱ የሆነ ከጳውሎስነቱ ከሰውነቱ ያገኘው የለውም። አጵሎስ ከአጵሎስነቱ ያገኘው ምንም የለው። እንደዚያ ናቸው ቅዱሳን፣ እንደዚያ ናቸው አትናቴዎስ ከአትናቴዎስነቱ፣ ቄርሎስ ከቄርሎስነቱ፣ ዮሐንስ አፈወርቅ ከዮሐንስነቱ ያገኙት ነገር አይደለም። ከእግዚአብሔር ምን ያከብራቸውም። ከእግዚአብሔር የተቀበሉ ሰዎች ስለሆኑ ክርስቲያኖች፣ ይህን እያለ መጥቶ ነው። ታዲያ እንደ ሰው የሰሩትንና እንደ እግዚአብሔር ከእግዚአብሔር ጋር የሚሰሩትን ይለይና የመጨረሻው ቃል ላይ እንዲህ ይላል። እንዲህ ይላል ቅዱስ ጳውሎስ ከእርሱ ጋር አብረን የምንሰራ ነንና ይላል። ከማን ጋር ነው ምንሰራ ያለው? ክርስቲያኖች መልሱልኝ። ከማን ጋር ነው? ዛሬ የምትጠየቁት ጥያቄ ይሄ ነው። ከእግዚአብሔር ጋር ስለ ስለመስራት ምንድን ነው ከእግዚአብሔር ጋር መስራት የሚለውን ግን ሐሳቡን ትንሽ ማፍታታት ያስፈልጋል። እሷን አፍታትቼ መልክቴን ይጨርሳለሁ። ክርስቲያኖች አስተውሉ። እግዚአብሔር ለሁላችን አይምሮ ልቦን ያድለን ምስጢሩን ይግለጠለን። በዚህ ዘመን አሁን ለቤተክርስቲያን የሚሰሩ ሰዎች አሉ። ለእግዚአብሔር እንሰራለን የምንል ሰዎች ብዙዎች ነን። በእውነቱ እንደክማለን፣ ግን ድካማችን ለምን ለውጥ አያመጣም? በመንፈሳዊ ህይወት ለውጥ ለምን አያመጣም? ህንፃዎች ይታነፃሉ፣ ልማቶች ይለማሉ፣ ግንባታዎች ይገነባሉ፣ ብዙ ነገሮች ይደረጋሉ። መዝሙር እንሰለጠናለን፣ እንደዚህ እንደዛ እንደዛ። ግን ለምንድን ነው ቅድስና ይራቀን፣ የህይወት ለውጥ ከኛ ይራቀው፣ እንግዲህ አይሆነው ለምንድን ነው? እና ክርስቲያኖች አስተውሉ። አገልግሎታችን ባዶ ድካም እንዳይሆን፣ እንደ ሥጋ ሩጫ ብቻ የሚቆጠር እንዳይሆን፣ እንደ እግዚአብሔር ሐሳብ፣ እንደ እግዚአብሔር ፈቃድ እንድንሄድ ነው ይህን መነሻ አድርገን የምናደርገው። ቅዱስ ጳውሎስ ሕይወቱን በምናኔ ነው የኖረ። ዛሬ የኒቆዲሞስ ቀን ነው። ከፈሪሳውያን ወደ ክርስትና መጥተው አስደናቂ ሥራ ከሠሩት ሁለት ፈሪሳውያን መካከል አንዱ ኒቆዲሞስ ነው፣ አንዱ ቅዱስ ጳውሎስ ነው ይላል ራሱ ቅዱስ ጳውሎስ። ስለ ቅንዓት ብትጠይቁ ይላል እዛ ሮሜ መልእክቱ ላይ እኔ ፈሪሳዊ ነኝ ይላል። ፈሪሳዊ ነበር ቅዱስ ጳውሎስ። ፈሪሳዊነት ምንድን ነው ካላችሁ፣ ፈሪሳዊነት ለእግዚአብሔር በማሰብ ለእግዚአብሔር በማሰብ ለአምልኮቱ በማሰብ ለእግዚአብሔር እኔ እጠነቀቃለሁ፣ ጠንቅቄ እሰራለሁ ብሎ መስራት ነው። እንዲያውም ቅዱስ ጳውሎስ ከሌሎች ፈሪሳውያን የሚለየው እንደ ሌሎች ፈሪሳውያን ለራሱ ጥቅም ለሀብት አልሮጠም፣ ለንብረት አልሮጠም፣ ለቤት አልሮጠም፣ ለስልጣን አልሮጠም፣ ለሌላ እሱን ለሚጠቅም ነገር አልሮጠም። ግን እግዚአብሔርን ይጠቅማል ብሎ ላሰበው ነገር ሮጧል። ከመሮጡ ብዛት የተነሳ መጻሕፍትን መማሩ መራቀቁ ማወቁ ብቻ ሳይሆን ተመልኩ ተምሯቸዋል። የተማራቸው ግን እንደ እነርሱ መንፈስ ስለነበረ ይሮጥ የነበረው እንደ ሥጋ መንፈስ ነው። ስለዚህ ቅዱስ ጳውሎስ መጀመሪያ እንደምናውቀው አሳዳጅ ነው፣ ክርስቲያኖችን አሳዳጅ እንዳለው ከቅንአቱ ብዛት የተነሳ ለእግዚአብሔር ከመቅናቱ የተነሳ በብሉይ ኪዳን ጉባኤ በኦሪት ትርጓሜ ቤት አብሮት ቁጭ ብሎ የተማረውን ቅዱስ እስጢፋኖስን አስይዞ ያስወገረ ያስገደለ ቅዱስ ጳውሎስ ነው። ለማን እየሰራ ነበር ይህን ያደረገው? መልሱልኝ እስኪ ለማን እየሰራ ነው? በህሊ ነው ቅዱስ ጳውሎስ ለእግዚአብሔር እየሰራ ነው። ቅዱስ ጳውሎስ ቅዱስ እስጢፋኖስን ሲያስገድል ለእግዚአብሔር እየሰራ ነው፣ እየቀና ነው፣ እየተቃጠለ ነው። እርሱ ክርስቶስን የእግዚአብሔር ልጅ በማለቱ እግዚአብሔርን የደፈረው የናቀው ያዋረደው ስለመሰለው በራሱ መረዳት በራሱ ሕሊና በራሱ ሀሳብ ቅዱስ እስጢፋኖስን ሲያስገድል እንኳን እርሱ ለእግዚአብሔር እየሰራ ነበረ። እንደምታውቁት የሐዋርያት ሥራ ምዕራፍ ዘጠኝ ላይ እንደተጻፈው ቅዱስ ጳውሎስ የተጠራው ከእስራኤል ምድር ወጥቶ ሶሪያ፣ ክርስቲያኖች ከተሰደዱበት ደብዳቤ አጽፎ፣ ያኔ ሁለቱም ሀገሮች በሮማ ግዛት ስር ስለነበሩ ደብዳቤ አጽፎ ሶሪያ ደማስቆ ድረስ ሄዶ ክርስቲያኖችን ለማሳደድ ለመግደል፣ ይህን ሁሉ የሚያደርገው ለእግዚአብሔር ለመስራት ነው። ክርስቲያኖች ለእግዚአብሔር ለመስራት እግዚአብሔርን እጣቅማለሁ ብሎ ክርስቲያኖችን ለማሳደድ እስከ ሶርያ ድረስ በእግሩ። በዚያ ዘመን እንዳሁኑ የትራንስፖርት የለ እንኳን የአውሮፕላን፣ የመኪናም ይህን የመሰለ ነገር የለም። በእግሩ እንግዲህ ለእግዚአብሔር ያለውን ቅናት፣ ለእግዚአብሔር ያለውን መቆርቆር፣ ለእግዚአብሔር ለመስራት ምንም የማይሰስት መሆኑን ከድርጊቱ እንረዳለን። ግን በዚያ መንገድ ላይ እግዚአብሔር ተናገረው፣ በመብረቅ መታው፣ ወደቀ፣ ዓይኖቹ ታወሩ፣ ብርሃኑን አጣ። እና ወድቆ የገጠመውን በሚያስብበት ቅጽበት እግዚአብሔር በቃል በጆሮ አብረውት የነበሩት ሰዎች ሳይሰማቸው ለቅዱስ ጳውሎስ ብቻ በሚሰማ ድምፅ ተናገረው። ሳውል ሳውል ለምን ታሳድደኛለህ? አለው። ጳውሎስ ከመባሉ በፊት ቅዱስ ጳውሎስ ስሙ ሳውል ነበር። ለምን ታሳድደኛለህ? አለው። ማነህ አንተ አለው። እኔ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። ተመለሳለሁ ምን እንዳደርግ ትወዳለህ? እንዲህ አድርጋለሁ። እና የመውጊያውን ብረት ብትቃወም ለአንተ ይብስባል። ምን እንዳደርግ ተወዳለህ አለው። ሂድ ወደ ከተማ ግባ፣ ሃናንያ የሚባል ሰ የምታደርገውን ይነግርሃል አለው። ሄደ፣ ቅዱስ ጳውሎስ ሃናንያን አገኘ፣ ተናዘዘ፣ ሃናንያ አጠመቀው። ቅዱስ ጳውሎስ ዓይኑ በራ፣ ኃጢአቱ ለቀቀው። ዓይኑን አሳውሮት የነበረው ልክ እንደ አይናር የነበረው ነገር እርግፍ እርግፍ ብሎ ወደቀለት፣ በክርስቶስ አመነ። ለእግዚአብሔር መስራት አቆመ። ለእግዚአብሔር መስራት አቆመና ከእግዚአብሔር ጋር መስራት ጀመረ። እስኪ አሁን ሁለቱ ሀሳብ ገብቷቸዋል። ክርስቲያኖች እየሰማችሁ ነው አይደለም? ቅዱስ ጳውሎስ ሲያሳድድ ለማን እየሰራ ነበረ? ሲገድል፣ ሲያስገድል ለማን እየሰራ ነበረ? አያችሁ? ለእግዚአብሔር መስራት ማለት በስጋዊ ሀሳብና አይምሮ አንድ ሰው እሱ በተረዳው መጠን ይጠቅማል ብሎ እንደራሱ ፈቃድ ሲሮጥ፣ ጠቃሚ አይደለም። በልቡ ክፋት አልነበረውም። ቅዱስ ጳውሎስ ሚቀናው ለእግዚአብሔር ነው። ለራሱ ጥቅም አልሮጠም። ለራሱ ክብር አልሮጠም። ለእግዚአብሔር ብሎ ነው። ግን የሚሄድበት መንገድ በጣም የተሳሳተና ስጋው የነበረ ክርስቲያኖች ነው። ዛሬ እኔ የምጠይቃችሁ ይህንን ነው። ይመስለኛል በኢትዮጵያ ቤተክርስቲያን ያለነው የዚህ ዘመን ክርስቲያኖች ብዙዎቻችን ክርስትናን እንደ ቅዱስ ጳውሎስ ሳውል ሳለ ባሳደደበት መንገድ አናሳደው እንጂ ከራሳችን ሕይወት ውስጥ ግን እያሳደድ ነው ይመስለኛል ከእያንዳንዳችን ሕይወት ክርስትና ከእያንዳንዳችን ነፍስ ውስጥ እየተሰደደ ነው። ተግባራዊ ክርስቲያኖች አይደለ እንደዛ አይደለም። እየኖርን ያለ ነው እንደ ስጋ ፈቃድ ነው። እየሩ ብንሮጥም ብንቀናም ብንቃጠልም በስጋዊ መንገድ ነው። ያ ደግሞ እግዚአብሔር ነው ያስደስተውን ክርስቲያኖች እግዚአብሔር እኛ ባሰብነው መንገድ ለሱ ልንሰራለት አንችልም ቅዱስ ጳውሎስ እኮ ለእግዚአብሔር ብሎ ነው ማንም ሰው እግዚአብሔርን ሊጠቅም አይችልም ክርስቲያኖች አሁን ዛሬ ይሄ ስለ እግዚአብሔር አድርጉ ይሄ እንዲያድርጉ ለእግዚአብሔር አይደለም የምናደርገው የምናደርገው ለማን ነው ንገሩኝ ለማን ነው የምናደርገው ማንም መላእክትም ቢሆን እግዚአብሔርን አይጠቅሙትም ስለዚህ ነው መላእክት ለእግዚአብሔር ብለው የሚሮጡት ሩጭ የላቸው እግዚአብሔርም ፈቃዱን ተከትለው ግን የትኛውንም ነገር ይፈጽማሉ የሚፈጽሙትም የእግዚአብሔርን ፈቃድ ብቻ ነው ለዚህ ነው ጌታ በምድር ላይ ወርዶ እኛም በሚያስተምርበት ጊዜ ፈቃድህ በሰማይ እንደሆነች እንዲሁም በምን ትሆናለህ። መላእክት የእግዚአብሔርን ፈቃድ ብቻ ይሰራሉ እንጂ የራሳቸውን ፈቃድ። ሳውል የራሱን ፈቃድ ነበር የሚሰራው ለእግዚአብሔር ብሎ። ፈሪሳውያን የራሳቸውን ፈቃድ ነበር የሚሰሩት። ለዚያ ነው ጌታን በወንጌል ሲያስተምር እናንተን የሚገድሉ ሰዎች እግዚአብሔርን የሚያገለግሉ የሚመስልበት ዘመን ይመጣል አላቸው። ዮሐንስ ወንጌል ላይ ተመልከቱ። የሚገድሏቸው ሰዎች እየገደሉ እያሳደዱ ክፉን እያደረጉ ግን እግዚአብሔርን የሚጠቅሙና እግዚአብሔርን የሚያገለግሉ ይመስላች። ዛሬም እኮ አሉ። አምላክ አንድ ነው ብለው እየገደሉ እግዚአብሔርን የሚያገለግሉ የሚመስላቸው ሰዎች ዛሬ አሉ፣ ሞልተዋል። እኛ ደግሞ ራሳችንን ነው የምንገለው። ራሳችንን ለክርስትና በሚገባ ሕይወት ባለማኖር የእግዚአብሔርን ፈቃድ ባለመመርመር። ለዚያ ነው ጌታ ፈቃድህ በምድር ትሁን በሉ ያለው። እኔ የመጣሁት ክርስቶስ ሰው ሆኖ የመጣው በዲያብሎስ ፈቃድ አዳም ሄደ ከዲያብሎስ ፈቃድ አውጥቶ በክርስቶስ ፈቃድ ለመምራት ነው። እሱ የእኛም ባህሪ ነስቶ እኛ ከእርሱ መለኮት ባህሪ ተካፋዮች ሆነን ወደ እርሱ ፈቃድ ከፍ እንድንል፣ ወደ ሰማያዊው ፈቃድ እግዚአብሔር እኛ እንድንሆነው ወደሚፈልገው መንገድ እንድንሄድ፣ ለዚያ ነው ፈቃድህ በምድር ትሁን የእኛ ፈቃድ አትሁን። አሁንም እውነተኞች ክርስቲያኖች እንደዚህ ነው የሚጸልዩት እግዚአብሔር ሆይ ይሄን አድርግልኝ ይሄን አድርግልኝ ብሎ እንኳ ቢለምኑ ሲያጠቃልሉ፣ የሚያጠቃልሉት ግን ጌታ ሆይ የሚጠቅመኝን እኔ አላውቅም፣ አንተ ታውቃለህ። የሚያድነኝን አንተ ታውቃለህ፣ እኔ አላውቅም። ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ነው ብሎ የሚዘጉት ለዛ ነው። አሁን እኛ እንደዚህ አይነት ጸሎት መጸለይ እንኳን ባንችል ጸሎታችሁን በአቡነ ዘበሰማያት ጨርሱት የምንባለው አቡነ ዘበሰማያት ሰማያት ውስጥ ፈቃድ በሰማይ እንደሆነች እንዲሁም በምን ትሁን ይላል በእግዚአብሔር ፈቃድ እንድዘጋው ነው። ክርስቲያኖች፣ ማንኛውም ጸሎት በአቡነ ዘበ ሰማያት የምንጨርስበት የምንጀምርበት መሰረታዊ ምክንያት ካመን በእግዚአብሔር ፈቃድ ብቻ እንዲጠናቀቅ ስለምናወድ ነው። ዛሬ ሰንበት ትምህርት ቤቱ አስተባባሪ ኮሚቴው፣ ወላጆች፣ ማንም እናባ ስብከተ ወንጌሉ፣ አስተዳደሩ፣ ሰበካ ጉባኤ ማንም በዚህ ጽኑ እምነት ከሌለን ምንም ትርጉም የለውም። እውነት ነው የምነግራችሁ፣ ግንባታ ብቻ የሆነው ይኖራል ድካም ብቻ ሆኖ ይኖራል። እንደ እግዚአብሔር ፈቃድ ከሆነ ግን ቀላል ነው። ክርስቲያኖች የእግዚአብሔር መንፈስ የሚሰራ ከሆነ በጣም ቀላል ነው። ብዙ ነገሮች በጣም ቀላል ይሆናሉ። ከምናስበው በላይ እግዚአብሔር በሕይወታችን ለውጥ ያመጣል። የእኛን ፈቃድ ተመልከቱ። የእኛን ፍላጎት ከሆነ ማሟላት የምንፈልገው ማሟላት የምንችለውን እንችላለን፣ የማንችለውን አንችልም። የእግዚአብሔር ፈቃድ ግን አይፈጸምም ትንገራችሁ። የእግዚአብሔርን ፈቃድ መፈጸም የምንፈልግ ከሆነ ግን መጀመሪያ ልቡናችን ለእግዚአብሔር እንስጠው። ለዚህ ነው ቅዱስ ጳውሎስ ሲመለስ ካወቀ በኋላ ተመልከቱ፣ አሁን አለ ከአጵሎስ ጋር ህብረቱ ከፈሪሳውያን ጋር መሆኑ ቀረ። አሁን ከአጵሎስ ጋር ሆነ። አሁን የሚሠራው እግዚአብሔር። ለዚህ ነው ተመልከቱ፣ ቅዱስ ጳውሎስ የሚለው እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። ነገር ግን እግዚአብሔር ነገር ግን እያንዳንዱ እንደራሱ ራሱ ድካም መጠን የራሱን ደሞዝ ይቀበላል፣ ካለ በኋላ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን። ዱሮ ለእግዚአብሔር ይሰራ ነበር፣ አሁን ከእግዚአብሔር ጋር መስራት። እግዚአብሔር ቤተሰቦች፣ የሚያስፈልገን ከእግዚአብሔር ጋር መስራት ነው። ቅዱስ ጳውሎስ ከእግዚአብሔር ጋር ሲሰራ አንድም ቀን አሳዱ አያውቅም፣ እንዲያውም ተሳዳጅ ነው የሆነው እሱ ራሱ እንደዘረዘረው አይሁድ ይላል፣ ለአርባ አንድ ሲጎል አምስት ጊዜ ገረፉኝ ይላል። ምክንያቱም አንድ ሰው በአይሁድ ሕግ አርባ ከተገረፈ ደግሞ አይገረፍም። እነርሱ ደግመው ለመግረፍ ሲሉ 39 ላይ ያቆሙና ይተውታል። እንደገና ይይዙና 39 ጊዜ ገርፈው ይተውታል። እንዲህ እያሉ አምስት ጊዜ 39 ያሩ ገረፉኝ ይላል። መርከቤን ሰበሩባት ይላል። ባህር ውስጥ ብዙ ቀን በጦም ቀን ሆንኩ ይላል በመሰደድ አብዝቼ ይላል በመገረፍ አብዝቼ ይላል። ከዚያ በኋላ ቅዱስ ጳውሎስ የሚሳደድ ነው እንጂ የሚሆነው የሚያሳደድ፣ ለምን እንደ እግዚአብሔር ፈቃድ መስራት ጀምሯል። እንደ ስጋ ሐሳብ በጦርም አይደለም በሀብትም አይደለም በጉልበትም አይደለም። የእግዚአብሔር ስራ የሚሰራው በእግዚአብሔር መንፈስ ቅዱስ ነው። ክርስቲያኖች፣ ከዚያ በኋላ ቀላል ነው። እኔ እውነቴን ነው እምነግራችሁ፣ ይህ ስራ እንዲሰራ እፈልጋለሁ እግዚአብሔር ክርስቲያኖች እንዲታነጹ፣ እንዲማሩ፣ እንዲያውቁ ነው። ግን ህንፃው ባለመስራቱ ደግሞ መጉደል የለበትም፣ ባለመፈጸሙ ማነስ የለበትም። የእግዚአብሔርን ስራ በትህትና የምንቀበለው ከሆነ እግዚአብሔር መንፈሱን ይልካል። ክርስቲያኖች ነቢያት እንደተናገሩት መንፈሱን ይልካል። በውስጣችን ያድራል፣ በልጆች ያድራል። በዛፎቹ ስር፣ በመቃብር ቤቶቹ፣ በሌላውም ትምህርቱ መቀጠል አለበት። ክርስቲያኖች እግዚአብሔር እንድንማር ይፈልጋል። እዚያ ነው መቤታችን ዮሴፍ ጌታን ወደ ቤተ መቅደስ ለአይሁድ ፋሲካ በዓል ይዘውት በወጡ ጊዜ ተመልሰው ሲሄዱ የሰባት ቀን ከዚያ በላይ የእግር መንገድ ይፈጅባቸው ነበረ። ከኢየሩሳሌም ወደ ሉቃስ ወንጌል ምዕራፍ ሁለት ላይ እንደተጻፈው መሃል መንገድ ላይ ሲደርሱ ጠፋቸው። ተመልሰው ሲፈልጉ ሶስት ቀን ሶስት ቀን ፈጀባቸው። ተመልሰው በመፈልግ በኋላ ግን የት አገኙት ይላል? ቤተ መቅደስ ቁጭ ብሎ በመጽሐፍት መምህራን መካከል ሲማር ሲጠይቅ አገኙት ይላል። ያን ያደረገው ጌታ ለምንድን ነው? እሱም አይምርሃዊ ባዓት ነው የተሰውረው ሁሉ የሚያውቅ አዋቂ ነው። እውቀት ፈልጎ ነው ጌታ እንደዛ ያደረገው አይደለም። ልጆቻችሁ ወደ ቤተ ክርስቲያን መጥተው መማር አለባቸው። በዓል ደርሰው መመለስ ብቻ አይደለም፣ ስራን ስርዓት ማሳየት ብቻ አይደለም፣ መዘመር ብቻ አይደለም። እኔ በአባቴ ስንፈልግህ እኔ እና አባትህ ሶስት ቀን ደከም ለምን እንዲህ ያደረግህ አለችው መቤታችን። እኔ በአባቴ ቤት እንደሆነ አታውቁምን አላቸው። ልጆች ሕፃናት ወደ እኔ ይመጡ ዘንድ ተዋቸው አትከልክሏቸው ብሏል። ልጆች ወደ አባታቸው ቤት እንዲመጡ ይፈልጋል ጌታ ይህን ያደረገው ለአርአያ ነው ልጆች ቁጭ ብለው መማር አለባቸው ለምን ደከማቸው መቤታችን እኮ ያላት ክርስቲያኖች እግዚአብሔር ፈቃዱ ይሄ ነው እሱ ትምህርት የሚያስፈልገው አይደለም ሆኖ አይደለም እሱ ቅድም እንዳልኳቸው በሰማይ በምድር በአየር በእመቅ ያለውን የሚያውቅ አምላክ ነው ግን ክርስቲያኖች ይወቁ እንድንማር ይፈልጋል ለዚያ ነው ደቀ መዛሙርቱንም ሶስት ዓመት ያስተማረው። ስራ ብሎ ነው። ማስተማር ያስፈልጋል። ክርስቲያኖች መማር ይገባል። ሁላችንም መማር አለበት። እግዚአብሔር የአይሁድን ብዙ ድርጊታቸውን ነቅፏል። ቤተ መቅደስንና ትምህርትን ግን አልነቀፈም። ጌታ በዓላቶቻቸውን ነቅፏል፣ ፋሲካቸውን ነቅፏል፣ ድርጊታቸውን ነቅፏል። ቤተ መቅደስንና ትምህርትን ግን አልነቀፈም። አንድም ቦታ ላይ ቤቱንም የአባቴ ቤት ነው ያለ፣ የአባቴን ቤት የወንበዴዎቹ ዋሻ ለምን አደረጋችሁ እነሱ ወንበዴዎች ያላቸው እንጂ ግብሩን ለምን ለወጣቸው አለ እንጂ፣ ቤቱን ነቅፎ ያውቅም። ሌሎቹም ነቅፎ ነቅፋል። ቤቴ ጸሎት ይባላል ነው ያለው። እንድንጸልይበት፣ እንድንማርበት ቤተ መቅደስ የሚገባው እንደዚህ ነው። ክርስቲያኑ እንድንነግድበትም አይደለም፣ ሌላም እንድንማርበትና እንድናስተምርበት። የተወደዳችሁ እግዚአብሔር ቤተሰቦች፣ ቅዱስ ጴጥሮስም ለጌታ ብሎ የስጋ ስራ ሰርቷል። ማልኮስን ሰይፍ አንስቶ መዞ ጆሮውን ቆርጧል። የእግዚአብሔር መንግስት ግን በዚያ ትሰራ ጌታን መውደድ የሚገለጸው በሰይፍ አይደለም፣ በጉልበትም አይደለም፣ በዚህ ዓለም ፍልስፍናና ፖለቲካም አይደለም። እግዚአብሔርን መውደድ የሚገለጸው ፈቃዱን በመፈጸም ፈቃዱን በመፈጸም ብቻ ነው። ክዚያ ና ዛሬ እንድትይዟት ሌላ ሀሳብ እንድትጨምሮ አልፈልግም በዚህ ትምህርት ውስጥ ለእግዚአብሔር መስራትና ከእግዚአብሔር ጋር መስራት የተለያየ መሆኑን አውቃችሁ ከሄዳችሁ በቂ። ለእግዚአብሔር መስራት የስጋ ስራ መስራት፣ ለእግዚአብሔር መስራት በመሰለ መድከም፣ መውጣት፣ መውረድ፣ መጨነቅ ነው። አትጨነቁ። መጨነቅ ያለብን እግዚአብሔር ከእኔ ጋር ነው አይደለም ብለን ነው መጨነቅ። እግዚአብሔር ከእኛ ጋር ነው፣ ሀሳባችን ይቀበለዋል፣ ይደግፈዋል። ከዚያ በኋላ እሱ ያመቻቻል። እውነት ነው የምነግራችሁ፣ ህንፃም ቢሆን ግንብም ቢሆን እግዚአብሔር ይጨነቅበታል። አስፈላጊ ከሆነ የእግዚአብሔር ፈቃዱ ከሆነ ምንም የሚያቆመው የሚከለክለው የለም። የእግዚአብሔር ፈቃድ ካልሆነ ግን በከንቱ እንደክማለን፣ እንጣላበታለን፣ እንራኮትበታለን፣ እንተቻችበታለን፣ እንተማማበታለን። ለእግዚአብሔር በመስራት ሰበብ እንጣላለን፣ እንጠፋለን። እንደ ፈሪሳውያን እንደ ፈሪሳውያን ለእግዚአብሔር ብሎ ከመጥፋት አምላካችን እግዚአብሔር በቸርነቱ ይጠብቀን። ምንድነው የሚያስፈልገን? እንደ ኒቆዲሞስ እንደገና መወለድ ነው። ሌላ ሀሳብ ሳውል ሆኖ ከመቀጠል ጳውሎስ ሆኖ መቀጠል ነው የሚያስፈልገው። ክርስቲያኖች እንደ ሳውል መሮጣ ያስፈልገን እንደ ጳውሎስ መድከም ግን ይገባል። ክርስቲያኖች እንደገና በመወለድ በጣም ምሳሌ የሚሆኑ ብዙ ሰዎች አሉ፣ እንደገና የተፈጠሩ። እኛም እንደገና መፈጠር አለን። በአዲስ ተፈጥሮ ክርስቶስ ፈጥሮናል፣ ግን እኛ በኃጢአት መልሰን አጎስቁለነዋል፣ አርክሰነዋል፣ አውርደነዋል። አሁን ጊዜ ስለሌለ አልቀጥልም በዚህ ሀሳብ ላይ ክርስቲያኖች እና እንደ ቅዱስ ጳውሎስ ከእግዚአብሔር ጋር የምንሰራ ከውድድር መንፈስ የምንወጣ። አሁን ቅዱስ ጳውሎስ የገሰጸው በእነሱ መካከል ያለው ፉክክርና ውድድር ነው። አሁን በእኛ ቤተ ክርስቲያኖች በአጥቢያ መካከል ውድድር አለ፣ በቡድን መካከል ውድድር አለ። ተማሪዎች በመምህራኖቻቸው ይወደድራሉ። የአቋቋሙ የድጓው የቅኔው ሳይቀር የኔ መምህር ይበልጣል፣ የኔ መምህር ይበልጣል። ይህ በሙሉ ፈሪሳዊነት። ትምህርቱ አይደለም ፈሪሳዊነት፣ መንፈሱ ያለንበት የፉክክር ቃል እግዚአብሔሩማ፣ የቅዱስ ያሬ ቃል ቃል እግዚአብሔሩማ፣ ወንጌልና ኦሪት ነው። ቃል እግዚአብሔሩማ ቃል እግዚአብሔር ነው። እግዚአብሔር ቃል ነው። እኛ የምናገለግልበት መንፈስ ግን እጅግ ስጋዊና የተዋረደ ነው። ወንጌል ክርስቲያን በጣም ውድድር የሞላበት ነው። ታይታ የበዛበት ነው። ከዚህ መንፈስ ካልወጣን እንጠፋለን። ይሄ ምንም ጥርጥር የለም። ከዚህ መንፈስ ወጥተን ከእግዚአብሔር ጋር ለመስራት ያብቃን፣ ይቆየን። ወስብሐት ለእግዚአብሔር ነው በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን የተመሰገነ ይሁን። ምክንያት ሆነው ሕያው የሆነውን ቃሉን ላስተላለፉልን ለመከሩን ለገሰጹን ለመምህራችን ለመምህር ብርሃኑ አድማስ ልዑል አምላካችን እግዚአብሔር ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። አስበ መምህራንን በረከተ መምህራንን አድሎ በዕድሜ በጤና ጠብቆ ያቆየልን የያዝነውን የተማርነውን ትምህርት ወደ ተግባር ለውጠን በተማርነው ትምህርት ጸንተን ለመኖር እግዚአብሔር ይፍቀድልን። ሰዓሊተ ምሕረት ደብረ መድኃኒት